የአዲስ አበባ ዩኒቨርሲቲ ወደ ራስ ገዝነት የሚያደርገው ሽግግር በእቅዱ መሰረት የተከናወነ መሆኑ ተገልጿል። የዩኒቨርሲቲው ተጠባባቂ ፕሬዚደንት ዶክተር ሳሙኤል ክፍሌ የዩኒቨርሲቲውን ሪፎርም ሂደትና የ75ኛ ዓመት የአልማዝ ኢዮቤልዩ በዓል አከባበርን አስመልክቶ በሰጡት መግለጫ የአዲስ አበባ ዩኒቨርሲቲ የውስጥ መዋቅር በጥናት ተደግፎ ተከልሷል ብለዋል። የዩኒቨርሲቲው የራስ ገዝ ስትራቴጂክ እቅድ ተዘጋጅቶ ከጸደቀ በኋላ ወደ ስራ መግባቱን ጠቅሰው የሪፎርም ሂደቱን በተቀመጠው ጊዜ ይጠናቀቃል ነው ያሉት። በተጨማሪም የአካዳሚክ የነጻነት መገለጫ የሆኑ የተማሪዎች ቅበላና ምልመላ ፖሊሲ ጸድቀው ከ2017 ዓመተ ምህረት ጀምሮ ዩኒቨርሲቲው በራሱ መስፈርትና ምዘና ተማሪዎችን መቀበል ጀምሯል ብለዋል። ከ500 በላይ የነበሩትን የቅድመና ድህረ ምረቃ ፕሮግራሞችን በመገምገም ወደ 416 ተጠቃለው በሰባት ኮሌጆችና በአንድ የህግ ትምህርት ቤት ስር መዋቅራቸውንም ዶክተር ሳሙኤል ክፍሌ ገልጸዋል። በደንብ ቁጥር 537 2016 በዚህ ደንብ ውስጥ አዲስ አበባ ዩኒቨርሲቲ በሀገራችን የመጀመሪያው ራስ ገዝ ዩኒቨርሲቲ እንዲሆን በመንግስት ተወስኖ አዲስ የኢንትሪም ማኔጅመንት ተመድቦ ፕሬዝደንቶች፣ ምክትል ፕሬዝደንቶች ተመድበው ስራ ጀምረዋል። የዛሬ 18 19 ወር ገደማ ሪፎርሙ ሁለት ዓመት እንዲወስድ ነው በመንግስት የታሰበው። አዋጁ ከወጣበት ደንቡ ከወጣበት ቀን ጀምሮ ለሁለቱ ዓመት የሚቆይ የሽግግር ጊዜ ይኖራል። በዚህ ሁለት ዓመት የሽግግር ጊዜ አዲስ አበባ ዩኒቨርሲቲ ወደ ተሟላ ራስ ገዝነት እንዲሸጋገር ይፈለጋል። በእነኚህ ባለፉት 19 ወራት የሰራ ናቸው ለዚህ ራስ ገዝነት ሽግግር የሚያገዙ አበይት ተግባራት ናቸው። አዲስ አበባ ዩኒቨርሲቲ በኢትዮጵያ የመጀመሪያው ዩኒቨርሲቲ ሆኖ ከተመሰረተ 75 ዓመት ሊሞላው የወራት እድሜ ብቻ እንደቀረውም የተገለጸ ሲሆን 75ኛ ዓመቱ ወደ ራስ ገዝነት ከሚያደርገው ሽግግር ጋር ገጥሟለም ተብሏል። በመሆኑም የዩኒቨርሲቲውን የ75ኛ ዓመት ጉዞ መዘከር አስፈላጊ ነው ያሉት ተጠባባቂ ፕሬዝዳንቱ ካለፈው ታሪክ ትምህርት ወስዶ ነገን በትልቁ ማለም ያስፈልጋል ነው ያሉት ው ባለፉት 7 10 ዓመታት ከ280 በላይ ምሩቃን ያፈራ ሲሆን በኢትዮጵያ ና በአፍሪካ የሀገር መሪዎችንና የኢኮኖሚ አንቀሳቃሾችን ያበረከተ ተቋም ነውም ተብሏል። በመሆኑም ለሰባ አምስተኛ አመት አከባበሩ ከሁሉም ኮሌጆችና ምርምር ኢንስቲትዩቶች የተውጣጣ ኮሚቴ ተቋቁሞ ስራውን እንደጀመረና በዩኒቨርሲቲ ደረጃና በየኮሌጆቹ የተለያዩ ክነቶች ይካሄዳሉም ነው ያሉት። ትልቅ አስተዋጽኦ በሀገር ደረጃ በአህጉር ደረጃ ያደረገ ነው ሁለት ምሩቃንን ያፈራ ነው። ብዙ ወረት ያከማቸ ነው። ወደፊት ደግሞ ለእኛ ሀገርም ብቻ ሳይሆን ለምስራቅ አፍሪካ ለአፍሪካ ቀንድ ትልቅ አቅም መሆን የሚችል ብዙ ወረት አለው። ብዙ አቅም ያለው ዩኒቨርሲቲ ነው። ይሄንን የባለፉት ሰባ አምስት ዓመታት ጉዞ መዘከር ያስፈልጋል። የወደፊቱን ደግሞ በደንብ ማለም ይፈልጋል። በትልቁ ማሰብ ይፈልጋል። የእስካሁኑን መዘከር ማወደስ ብቻ ሳይሆን ከባለፈው መማርም ይፈልጋል ያሳካናቸው ጉዳዮች ሚስጥራቸውን ማወቅ፣ የደከምንባቸውን ጉዳዮች ምክንያታቸውን መረዳት በቀጣይ ጠንካራ ለሀገር አቅም የሚሆን የአዲስ አበባ ዩኒቨርሲቲን ለመገንባት ትምህርት የምንወስድበት ጊዜ መሆን አለበት።